ስማይ ወወልድ ወመንፈስ ቅዱስ አሃዱ አምላክ ሰማይን በከዋክብት ያስጌጠ፣ ምድርንም በልምላሜ የሸፈነ፣ መሰረቷንም በነፋስ አውታር ያጸና፣ ትሁቱን ከፍ ከፍ የሚያደርግ ድሃውን የሚያከብር ይቅርታን ያደርግልን ዘንድ ከኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሶስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን በመስከረም አስራ ዘጠኝ ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የምትሆን ኤልሳቤጥ ትባላለች። ሁለቱም ደጋጎችና ንጹሐን የእግዚአብሔርን ትእዛዝ ጠብቀውና በህጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ ያልነበራቸውም በእድሜም አርጅተዋል። ስለዚህም ዘካሪያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህ በኋላ ካህናቱ በየተራቸው በቤተ ክህነቱ አገልግሎት እንደሚሰጡ ሁሉ የእሱ ተራ ደረሰና ለማይጥንት ወደ ቤተ መቅደስ ገባ። ህዝቡም እሱ ጸሎተ እጣኑን በሚያሳርግበትና በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዚያን ሰዓት የእግዚአብሔር መልአክ በዕጣኑ መሰዊያ ማሳረጊያ በስተቀኝ በኩል ለዘካርያስ በታየው ጊዜ ተንቀጠቀጠ፣ ፍርሃትና ድንጋጤ ያደረበት። መልአኩ ግን ጸሎት ተሰምቶልሃልና አይዞህ፣ አትፍራ አለው። ሚስት ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልዳለች። በእሱ ደስ የምትሰኝበት ስለሆነም ስሙን ዮሐንስ ትለዋለ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ። በእግዚአብሔር ዘንድ ታላቅ ክብር ያለው ነውና፣ የሚያሰክር ወይን አይጠጣም። ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይመላበታልና ከእስራኤልም ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቃኝነት በኤልያስ ኃይል ይመራ ሊጓዛልም አለው። ዘካርያስም ይህ ነገር እንዴት ሊሆን ይችላል? በምን አውቀዋለሁ? እኔ ሸምግያለሁ ሚስትየም የመውለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህን የምስራች እነግርህ ዘንድ ወደ አንተ የተላክሁ በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውን ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖ ዲዳ ሆነ ቆየ አለው። እሱም ዲዳ ሆኖ ኖረ። የተወደዳችሁ ወንድሞች ሆይ አብርሃም መቶ ዓመት ከሆነው በኋላ ሚስቱም ፈጽማ እርጅታ ሳለች የይሳቅን ከእነሱ መወለድ የሚናገር የኦሪትን መጽሐፍ እያነበበና እያወቀ ይህ ካህን የመላኩን ቃል ለምን ተጠራጠረ? ስለዚህም ነገር ጡምና ጣፋጭ አንደበት ወይም የአነጋገር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ አብርሃም ካረጀ ካፈጀ በኋላ ሚስቱ ሳራም ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ እሱ እግዚአብሔር ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ሲል የሰጠው ተስፋ ይቀርብኛል ብሎ ሳይጠራጠር ወይም ተስፋ ሳይቆርጥ በፍጹም እምነትና በልበ ቆራጥነት ልጁን ለመስዋዕት አቀረበ እንጂ ቅሬታ አልተሰማውም። እንደዚሁም ሁሉ ይኸው ሐዋርያ በሌላው ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበለት ጊዜ ስለ ልጁ ስለ ይስሐቅ የተነገረውን ተስፋ ሳይጠራጠርና የሞተውንም ማስነሳት የሚችል አምላክ መሆኑን በማመን ልጁን ይስሐቅን ወደ መሰዊያው ቦታ በአስቸኳይ ይዞት ሄደን። ዳግመኛም ሐዋርያው ያዕቆብ እንግዲህ አባታችን አብርሃም ልጁን ይስሐቅን ወደ መሰውያው ባቀረበ ጊዜ በስራው የከበረ በእምነቱ የጸና ሆኖ አልተገኘምን ብሎ ተናገረ። እንግዲህ ይህ ካህን የምእመናን መሪ ሲሆን ፋቄ ሲያ ሊያድርበት ከቻለ በካህናት መመራትን ለምሹ ምእመናን ልቦና ላይ የቱን ያህል ጥርጣሬ ያሳድርባቸው? አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደ እሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምን? እግዚአብሔር መግደል ማዳን፣ ማዋረድ ማክበር፣ መቅሰፍ ይቅር ማለት በጠቅላላውም የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመ ነገራችን እንመለስና ከዚህ በኋላ የዘካርያስ ሚስቱ ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁ ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እሷ መናገር ይችል እንደሆነ አባቱን ጠይቁ አለቻቸው። አባቱንም በጠየቁ ጊዜ የሚጽፍበት ብራና ወይም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ በቱ ተፈታለትና ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም የቀድሞውን ነገር በማስታወስ የምንነግራችሁን ስሙ። በአርቆ አስተዋይነታችሁም እጅግ የሚወደድ የሚጠሩትን የሚሰማቸው የሊቀ መላእክት ቅዱስ ገብርኤልን ተወዳጅ ዜና አድምጡ። ሐዋርያው ጳውሎስ በመታገሳችን የመጽሐፍትንም ቃል በማመናችን ፍጹም ተስፋን እናገኝ ዘንድ የተጻፈ ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ ብሎ እንደተናገረ፣ ካነጋገሩ ቀልጣፋነትና ጣፋጭነትም የተነሳ ሊጠገብ የማይቻል የነፍስና የስጋን ሕይወት የሚገነባ ነውና እንግዲ በቅዱስ መጽሐፍ የዘካርያስን ልጅ ዮሐንስን ወደ ምድረ በዳ ወስዶ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ለእስራኤል በግልጥ እስከሚያስተምር ድረስ ሲጎበኘው እንደነበረ ሰምተናል። የነገሩ መነሻ ግን ጌታችን ኢየሱስ ክርስቶስ ከም ቤታችን ድንግል ማርያም ከተወለደ ከሁለት ዓመት በኋላ በጥበብ የተፈላሰፉ ሰዎች በመስራ በኩል ኮከቡን አይተን ልንሰግድለት መጥተናልና የተወለደው የዓለም መድኃኒት ወዴት አለ እያሉ በፈረስና በብዙ ሰራዊት ታጅበው ኮከብ እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡን ይመራ የነበረው የመላእክት አለቃ ይህ ቅዱስ ገብርኤል ነበር። ይህን ዜና የሰማ ሄሮድስ ግን ደነገጠ። የጥበብ ፈላስፋዎቹ ሰዎች የመጡበትንም ምክንያት በቆይታ ጠየቃቸው፣ እና አመጣጣቸው ስለተወለደው ንጉሥ መሆኑን ስለነገሩት እኔም ሄጄ ልሰግድለት እፈልጋለሁና ሁኔታውን ስትመለሱ ንገሩኝ አላቸው። ከዚህም በኋላ ሄደው ከዋሻው አካባቢ ሲደርሱ ያ ሲመራቸው የነበረው ኮከብ በመካከላቸው ቆመ። ወደ ዋሻውም በገቡ ጊዜ ዮሴፍንና ሕፃኑን ከእናቱ ጋር አገኟቸውና ለሕፃኑ ንጉሥ ሰገዱለት። እንደዚሁም ወርቅና፣ ከርቤ ዕጣን ገበሩለት። ማለት ወርቁን ስለ መንግስቱ ዕጣኑን ስለ አምላክነቱ ከርቤውን የእኛን የነፍስ ምረት ለማጥፋት ስለ እኛ በፈቃዱ ለተቀበረው ስለ ሞቱ መሪርነት መታሰቢያ አድርገው አቀረቡለት። ወደ ቀድሞ ነገራችን እንመለስና ከዚህ በኋላ መልአከ ምስጢር ቅዱስ ገብርኤል በዚች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸውና ጎዳናቸውን ለውጠው ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና ከተወለዱ ጀምሮ እስከ ሁለት ዓመት ዕድሜ ያላቸውን ሕፃናት ፍጁ ብሎ ጭፍሮቹን አዘዛቸውና ጭፍሮቹም እንደታዘዙ ልጅ እንዲገደል ተፈርዶበታልና አምጣ ብለው ዘካርያስን ጠየቁት። እሱም እሺ፣ ጥቂት ታገሱኝ፣ አመጣላችኋለሁ አላቸውና ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁንም መሰ መወለድ በነገረው በመሰዊያው ላይ አስቀመጠው። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ሕፃኑን በክንፉ ታቅፎ ጴግ ወደምትባል ወደ ሲናይ በረሃ ወሰደው። ህጻኑን ቅዱስ ገብርኤል በዚያ በበረሃ ከአራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣልና በወጥመድ አጥምዶ ለመጥለፍ ከሚያስር፣ እንደዚሁም እንደ አንበሳ እያገሳ እኛን በማደናገጥ ከእኛ መካከል ለመዋጥ ከምሻ ጠላታችን ሰይጣን ይጠብቀን፣ ለዘላለሙ አሜን።